ተጸጽተው ሊመልሱት የማይችሉት ነገር ውስጥ ሲገቡም ተመልክተናል። እያልኩ ያለሁት ሰዎች ከተሞክሯቸው አያስተምሩ አይደለም ማስተማርና ነገሮችን ግልብ እንደሆነ በትናንትና ዕለት መነጋገሪያ የሆነው በኢትዮጵያ ትልቁ ዩቲዩበር አቤል ብርሃኑ ወይም አቤል የወይኗ በፌስቡክ ማህበራዊ ድረገጹ ላይ ያጋራው ቪዲዮ ብዙዎችን ያነቃ እና ብዙዎችን ለጸጸት የዳረገ ሆኖ ተገኝቷል። እናም በዚህም ጉዳይ የብዙዎች ቀልብን የሳበው ሆኗል። ታዲያ አቤል ብርሃኑ በትላንትና ዕለት ምን አጋራ? እኛም ያጋራውን መልእክት በቪዲዮ ይዘንላቸዋል። እንዲሁም ነቢይ ዘኔ አዲስ ነገር አለ ይለናል። መልእክታችንን እስከ መጨረሻ ተከታተሉ። አቤል ብርሃኑ ያስተላለፈውን መልእክት ተመልክተን እንመለስ። ቪዲዮውን ላይክ በማድረግ ጀምሩት። ኢንተርኔት በፍጹም ይቅርታ አያደርግም። ስለ ዲጂታል ታቱ ስንቶቻችሁ ታውቃላችሁ? በጣም ብዙ ሰዎችን ዋጋ እያስከፈለ ያለ ጉዳይ ነው። ለምትወዱት፣ ለምታደንቁት ኢንተርኔት ሌላ ያለ ሰው ጋብዙት። እናንተም በጥንቃቄ ስተመልከቱት እንዲሁም የምትፈልጉትን ሰው ኮሜንት ላይ ሜንሽን አድርጉ። ዲጂታል ታቱ እናውራ። ሰውነታችን ላይ ከዚህ ቀደም እንነቀሳለን ንቅሳቶች፣ እነዛም ንቅሳቶች እንግዲህ ሃይማኖታችንን፣ ባህላችንን፣ የምንፈልጋቸው የምንወዳቸውን ሰዎች እዚህ ላይ እንነቀሳቸዋለን። የተለያዩ ቦታ አይደለም ነገር ግን በፈለግን ሰዓት እነዛን ንቅሳቶች ልናጠፋቸው እንችላለን በተወሰነ ሂደት ውስጥ። ስለ ዲጂታል ታቱ ስናውራ ግን ዲጂታል ታቱን ፈጽሞ ማጥፋትም ሆነ መሰረዝ ፈጽሞ አይቻልም። በዲጂታሉ ዓለም ላይም ዲሌት የሚለው ቋንቋ አሁን ላይ ውሸት ነው። ይህንን ስንመለከት ዛሬ ዛሬ ያስተውላችሁ ከሆነ በተለያዩ ፖድካስቶች ላይ በተለያዩ ቃለመጠይቆች ላይ የሚቀርቡ የተለያዩ ሰዎች እኔ እንዲህ ነኝ፣ እኔ እንዲህ አደርጋለሁ፣ እንዲህ አደርግ ነበር እያሉ ድብቅ ገመናዎቻቸውን ለማስተማር ወይም ግልጽ ነኝ በሚሉ የተለያዩ ቃላቶች ተሽሞልሙ ነው ያቀርቡታል። ያ ግን አሁን ላይ አያስተውሉትም እንጂ ከትንሽ ጊዜ በኋላ እነሱም ብቻ ሳይሆን ልጆቻቸውንም ዋጋ የሚያስከፍል ሆኖ ይመጣል። ይህንን ደግሞ በግልጽ በዓለም ላይ እያየ ነው ነው ትናንትና ለማስተማር በሚል ገመናቸውን የዘረገፉ ሰዎች በጣም በከፍተኛ ሁኔታ ዋጋ ሲያስከፍላቸው አይተናል። ተጸጽተው ሊመልሱት የማይችሉት ነገር ውስጥ ሲገቡም ተመልክተናል። እያልኩ ያለሁት ሰዎች ከተሞክሯቸው አያስተምሩ አይደለም። ማስተማርና ነገሮችን ግልብ እንደሆነ ማቅረብ ማለት ፈጽሞ የተለያዩ ነገሮች ናቸው። አንድ ሰዎች በተሰበሰቡበት አዳራሽ ላይ ስታወሩና ነገር ግን ሚዲያ ላይ ስታወሩ ፈጽሞ የተለያዩ ነው። የማውራው ስለ ዲጂታል ሚዲያ ነው። በተለይ ሰዎች በተሰበሰቡበት ላይ ስታወሩ፣ ሰዎች ሊረሱ ይችላሉ። ሊያልፍ ይችላል። የዲጂታሉ ዓለም ግን አይረሳም። ለዚህ ነው ኢንተርኔት ይቅርታ አያደርግም የሚባለው። አንድ ነገር ለማስተማር ልትናገሩ ትችላላችሁ። ሆይ ሆይ ሊኖር ይችላል። ጎበዝ፣ ግልጽ ያለፍክበት፣ በስማም ታሳዝናለ፣ እንኳን እዚህ ደረስክ፣ ምናምን የሚሉ ኮመንቶች ልናገኝ እንችላለን። ያ ለጊዜው ሊያስደስተን ይችላል። ነገር ግን ኢንተርኔት ንስሀ አባታቸው አይደለም፣ ጓደኛቸው አይደለም፣ ቤተሰባቸው አይደለም፣ የቅርብ ወዳጃቸው አይደለም። ያደረጋችሁትን ነገር ፈጽሞ አይረሳላችሁም። ለምሳሌ እንመልከት አንድ ሰው አም ነበር፣ በማለት ፖስት አደረገ ወይም አንድ ቃለ መጠይቅ ላይ ወይም አንድ ፖድካስት ላይ ተናገረ እንበል። ያ ነገር እድሜ ልኩን ተመዝግቦ ነው የሚቀረው። ፖስት ካደረገው በኋላ ያንን ነገር ከ10 ደቂቃ በኋላና ከ15 ደቂቃ እንኳን ቢያጠፋው በጣም ብዙ ሰዎች የተመለከቱ ያንን ዲጂታል ታቱ ይዘው በመቀጠልም፣ አቤል ብርሃኑ እንዲህ ይላል። ነገ ምን እንደሚሆን አናቅም። የምንናፍቀው ትልቅ ቦታ፣ ዝና፣ ሀብት እንያን እያንዳንዱ ነገር ሲመጣ ያን ጊዜ ሁሉ ነገር አድርጋችሁ ደስተኛ የማትሆኑበት ነገር ዛሬ ላይ የተናገራችሁት ነገር ነው። ይሄ የሚሆንበት ጊዜ ይመጣል። የእናንተ ተቀናቃኞች ዛሬ ላይ ያደረጋችሁትን ነገር እየመዘዙ የሚያጠቃችሁ ይሆናል። ለዘላለም የዘላለም መሳሪያ ለጠላቶቻችሁ መስጠት ነው። እንዲህ ነኝ፣ እንዲህ አደርጋለሁ፣ ብቻ እንዲህ እሆን ነበር እያሉ የሚናገሩ ሰዎችን እናውቃለን። በእርግጥም ለማስተማር የምንናገራቸው እንዳሉ ሆኖ ነገር ግን በማስተማርና በግልጽነት እንዲሁም ገበናን በመዘርገፍ መሃል ልዩነት አለ። ስለዚህም አንድ ነገር በቃለ መጠይቅ ላይ ከመናገራችን በፊት በማህበራዊ ሚዲያም ከማጋራታችን በፊት ረዘም ያለ ጊዜ ለራሳችን ሰጥተን የዛኔ ብዙ ሀሳቦች ጭንቅላታችን ሲያስተናግድ አይ ይሄ ነገር ይቅር ለማለት እድልን ታገኛላችሁ። ዲጂታል ታቶ በርካታ ሰዎችን ዋጋ እያስከፈለ ነው። ብዙ ታዋቂ ሰዎች ታዋቂነት ደረጃ ላይ ሲደርሱ የዝና የሀብት ማማ ላይ ሲወጡ በተለያየ ነገር ሲያልፉ እጅግ በከፍተኛ ዋጋ የሚከፍሉበት ዲጂታል ታቶ ነው። ብዙ ሰዎች ስራቸውን አጥተዋል። በጣም ብዙ ሰዎች በጸጸት ሲዋጡ ያቺን ነገር ባላልኩ ይላሉ። ሁላችንም የምናስበው ስኬት ይኖረናል። ነገር ግን ዛሬ ላይ የምንኖረው ህይወት ለነጋችን መሰናከል እንዳይሆን እንጠንቀቅ ይለናል አቤል ብርሃኑ። ይበልጡኑ ቤተ ክርስቲያን ላይ የምንገኝ ሳናስተውል ከምንገባበት ወጥመድ በማስተዋል እና ቃሉን በማንበብ እንዲሁም በጸሎት ማለፍ ይሆንልን እንላለን። ሌላኛው መረጃችን የሚሆነው በነብይ ዘኔ የተጻፈው እውነተኛ አምልኮ የተሰኘው መጽሐፉ ለእግዚአብሔር ሕዝብ በረከት እንዲሆን በቅርቡ ለንባብ ይበቃል። በሁላችንም እጅ ገብቶ እያነበባችሁ እውነተኛ አምላክ በእውነተኛ አምልኮ ማምለክ ትችሉ ዘንድ ጸሎታችን ነው። ክብር ሁሉ ለእግዚአብሔር ይሁን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየት በሀሳብ መስጫ ሳጥን ውስጥ ያስቀምጡልን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክት መጫና ይዘንጉ። ቸር ሰንብቱ።